አው እኮ አውጡት፣ ያን ቤተሰብ ነው እንደገና አውጡታችሁ ፖስት። ስለዚህ እነሱ ሳዲዬ የኔ ውድ ማለት ነው እነሱ ቢሰድቡም ባይሰድቡም ለራሳቸው ነው እንጂ ሃይሚዬ ቆሻቸውቆሻቸውራቸውም እንዲከሽፍ ማለት አንዳንዴ እውነትን ዝም ብሎ እንትን ብሎ ደፍኖ ከማለፍ አንዳንድ ሰው ውሸቱን ማክሸፉም እኮ ጥሩ ነው። በእንደዚህ ሁኔታ ገባሽ አገባሽ።

ናይ ሶስት መራ ልጅ እኔ ቤት ብፍጹም እኔ እንትን አላደርግሽም። እንደዚህ አይነት ልንገራችሁ ስደቡ ስደቡ በጥፍር በግሩፕ ልካችኋል። ቆይ ባውረጂ ወይባና ሰው ልጃ ማዕዛ እሷን እየጠበቁ ነው እዛ እነ ፈጡማ እንትን እያሉ። ቆይ እንዳታስገቢያቸው መኪያ ማለት ነው ሁሉ እና ከኢንቦክሳችሁ ላይ ሀይሚፎን ጉራ ብላችሁ እንትን አጋችሁ ለቃችሁ ቶሎ በሉ ግሩቡ ላይ

የልጁ ፎቶ እኔ የላኩት ግሩፕ ላይ ለእኔ ሼር አድርግልኝ በዋትስአፕ። ፎቶው የልጁ በግሩፕ ላይ ሼር አድርጌ አልመጣልኝም። የልጁ ገፅታ ወይኔ ወይኔ ያለች ወይኔ ማለት ነው ቶሎ ወይኔ የሰራ ነውን ማለት ነው ፊት ለፊት ከዛ በኋላ እንትን እንለዋለን፣ ገባሽ እንለዋለን፣ ገባሽ ፈጡማ ላከች። ፈጡማ የልጁ ፎቶ ላከ። ገዝተን እንዴት እንሰራ የልጁን ፎቶ? ሀምቱ የልጁ ፎቶ የብሩኬ ዘመድ ነው ታውቃላችሁ። ይ ሳር አብሽር ሳድዬ እኛ ግሩፕ ላይ ያለን ልጆች ህዝብ ነው ያለ ነው። እንበቃለን ለሀይሚዬ ለብሯም ለሀይሚዬ